ጥቅምት 7 የእስራኤላውያን እልቂት በኋላ እስራኤል በጋዛ በታጣቂው ሀማስ ቡድን ላይ ከባድና ቀጣይነት ያለው ወታደራዊ ዘመቻ አካሂዳለች። ግቡ ግልጽ ነበር፤ የበቀልና የታጣቂውን ቡድን ማጥፋት ነው። ነገር ግን ያልተቋረጠ የቦምብ ድብደባ ቢፈጸምም ሐማስ አሁንም እየተዋጋ ነው። የሐማስ የውጊያ ስልቶች እንዴት እንደተቀየረ እንመለ ታጣቂ ቡድን ከተለምዷዊ የጦር ሜዳ ስልቶች ወጥቶ ያልተማከለ የጦርነት ስልት መተግበር ጀምሯል። ብዙዎቹ ከፍተኛ አዛዦቹ ሲገደሉ የትዕዛዝ ማዕከሎቹም ወድመዋል። ቡድኑ በትናንሽ በትናንሽና ራሳቸውን ችለው በሚንቀሳቀሱ ክፍሎች ላይ በመተማመን መንቀሳቀስ ጀምሯል። እነዚህ የተከፋፈሉ ህዋሶች ለእስራኤል ኃይሎች ለማወቅና ለማጥፋት በጣም ከባድ ናቸው። ይህም ይበልጥ ቀልጣፋና ያልተጠበቀ አካሄድ ቢኖር ያስችላል። የሽምቅ ውጊያ ዘዴዎች አዲሱ መስፈርት ሆነዋል። አድፍጦ አነጣጥሮ መተኮስ፣ የእስራኤል ጦርን ጥቃት እና ወራዎችን መመከት እና መሮጥ አሁን ዋና የትግል ስልቶች ሆነዋል። እነዚህ ክፍሎች በቀጥታ ግጭት ውስጥ ከመግባት ይልቅ የእስራኤል ወታደሮችን ለመምታት የጋዛን ጥቅጥቅ ያለ የከተማ ገጽታና ዋሻዎችን በመጠቀም የእስራኤል ወታደሮች የመልሶ ማጥቃት ከመጀመራቸው በፊት በፍጥነት ይሰወራሉ። ይህ ያልተማከለ መዋቅር የመከላከልና የማጥቃት ስራውን እንዲቀጥል ከማስቻሉም በላይ ከፍተኛ መሪዎች ቢጠፉም ቡድኑ በተለያዩ ግንባሮች ትግሉ ሊቀጥል እንደሚችል አረጋግጧል። አብዛኛው የጦር መሳሪያ ማምረቻ መሠረተ ልማቱ ወድሞ የነበረ ቢሆንም አማስ መሳሪያዎችም ማዳን እና መልሶ መጠቀም ይችላል። ከተበላሹ ዋሻዎችና ፋብሪካዎች የተገኙ መሳሪያዎች እና አካላት ውስን ምርት እንዲቀጥል አስችሏል። በድጋሚ ሮኬቶችን፣ ፀረ ታንክ ሚሳኤሎችን እንደ ኮርኔትና ካስን ሮኬቶች እና ፈንጂ መሳሪያዎች እየመነቡ የተወሰነ ደረጃን ቢሆን ማለት ነው። የስነ ልቦና ጦርነት ለመፍጠር በእስራኤል ወታደራዊ ቁጥጥር ውስጥም ሆነ ከጋዛ ውስጥ ያጨርቀት ሮኬቶች ይተኮሱ ነው። ትርምስ ለመፍጠር ማለት የቡድኑ መሻለኪያ መረቦች ወይም ዋሻዎች የስትራቴጂው የማዕዘን ድንጋይ ሆኖ በመቆየቱ መዋጋት ችለዋል። ምንም እንኳን የእስራኤል ኃይሎች እንደ ራፋና ካን ዩኒስ ባሉ ወሳኝ አካባቢዎች እስከ 85 ከመቶ የሚሆነውን ዋሻዎች ቢያወድሙም ሐማስ አሁንም በመቶ ማይሎች የሚቆጠሩ የመሬት ውስጥ መተላለፊያ መንገዶችን ተቆጣጥረ ይገኛል። ሰራተኞችን ለማንቀሳቀስ መሳሪያ ለማከማቸት ና አድፍቶ ለማጥቃት ይጠቀሙበታል። ጥቃት አድርሶ ለማምለጥ ስናይፐሮችን ለመተኮስ ና ጸረ ታንክ ሚሳይሎችን ለመጠቀም ይሏሉ። ሐማስ ከእስራኤል ከፍተኛ ወታደራዊ ኃይል ጋር ቀጥተኛ ፍጥጫ ከማድረግ ተቆጥቧል። ይህ ቁንስ በድንገተኛ የተኩስ ፈንጂዎችን በመጠቀም በወታደራዊ ተሽከርካሪዎች ላይ ያነጣጠረ ጥቃት በማድረስ የራሱን ተጋላጭነት በመቀነስ ላይ ነው። የውጭ ድጋፍ የወታደራዊ ስትራቴጂ ወሳኝ አካል ሆኖም ይቆያል። በግብጽ በኩል የሚደረጉ የኮንትሮባንድ መስመሮች በከፍተኛ ሁኔታ በመስተጓጎዳቸው ቡድኑ በኢራን ቴክኒካል ድጋፍና የጦር መሳሪያ ዲዛይኖች ላይ ጥገኛ እየሆነ መጥቷል። በጦርነቱ አጋማሽ ላይ እንኳን ሃማስ የሰብአዊ እርዳታ ስርጭትን በመቆጣጠር በተወሰነ ደረጃ የአስተዳደር ዘይቤን አስቀጥሏል። አንዳንድ የምግብ ቁሳቁሶችን ራሱ በመቆጣጠር ቡድኑ ታማኝነትን አረጋግጧል፣ እናም ራሱን እንደ ማረጋጋት ኃይል ተደርጎ እንዲታይ ሆኗል። እርግጥ ነው፣ በስልት ደረጃ ታጣቂ ቡድን የህልውና ምዕራፍ ውስጥ ገብቷል። አብዛኛው የረጅም ርቀት የሮኬት ትጥቅ በመሞቱ ትኩረቱ ወደ አጭር ርቀት ጥቃቶች እና ስነ ልቦናዊ ስልቶች ማለትም በድንበር አካባቢዎች ላይ አልፎ አልፎ የሚተኮሱ የሮኬት ጥቃት ላይ ተቀይሯል። የተረቀቁ የጦር መሳሪያዎች ክምችት በመሟጠጡ ከጋዛ የመጣው ታጣቂ ቡድን በድብቅ የጦር መሳሪያዎች ላይ እንዲተማመን አስገድዶታል። ይህ በጣም ቀላል መሳሪያ እንዴት እንዳገኙን በመጀመሪያ ደረጃ እንደ ስኳር እና ፖታሺየም ናይትሬት ያሉ አንዳንድ የተለመዱ የቤት እቃዎችን ይጠቀማሉ፣ ይህም እንደ ማዳበሪያ በቀላሉ ሊገኝ ይችላል። ከዚያም ስኳሩን በማቅለጥ ማዳበሪያውን በመቀላቀል እና የተገኘውን ድብልቅ ወደ ሻጋታ በማፍሰስ ትክክለኛ መጠን ያለው ፕሮፔል ስለግ በመፍጠር ይጀምራሉ። ይህም ደጋፊ ወደ ክብ ቱቦ ውስጥ ይገባል። እሱም እንደ ሮኬት አካል ሆኖ ያገለግላል። በተለይም ደግሞ ከአካባቢው ከሚገኘው ውሃ ቱቦዎች ይሰራሉ። ለምን ስኳር በድብልቅ ውስጥ እንደሚቃጠል ትጠይቁ ይሆናል። ስኳር ከፍተኛ መጠን ያለው ኃይል ይይዛል። ነገር ግን ሲቃጠል ይህን ኃይል ቀስ ብሎ ነው የሚለቅ። ማዳበሪያው የኦክሲጅን ምንጭ ሆኖ እንደ አቀጣጣይ ያገለግላል። ይህም በጣም ፈጣን ኃይል እንዲለቀቅ ያስችላል። ትክክለኛው መጠን ጥቅም ላይ ሲሆን ሮኬት ለማስፈንጠር በፍጥነትም ለማቀጣጠል ያግዛል። ሮኬቶች በፍጥነት ለማሰማራት እና በቀላሉ ለማስወንጨፍ ከቀላል የብረት ፍሬም የሚወነጨፉ ሲሆን ከባትሪ ጋር የተገናኘ ሽቦ የሮኬቱን ጠንካራ ነዳጅ የሚያቀጣጠል ይሆናል። ይህም ሮኬቱን ወደ ላይ ከፍ በማድረግ ለጥቂት ጊዜ ተቀጣጥሎ እንዲቆይ ያደርገዋል። ከተቃጠለ በኋላ ሮኬቱ ሊገመት የሚችል የፓራቦሊክ አቅጣጫ ይከተልና ወደ ኢላማው ይተኮሳል። የዚህን የተጣቂ ሽምቅ ተዋጊ ስትራቴጂ መጀመሪያ ደረጃ በመቶዎች የሚቆጠሩ ማ ዋሻዎች አሉት። ብዙ ደረጃ እንዲሁም አንዱ ከሌላው በላይ የተነባበረ የፈጣን የመምጣትና ሽምቅ ውጊያዋን የማስኬት ታክቲክ ይፈጥራል። ከእነዚህ ዋሻዎች ውስጥ ጥቂቶቹ እስከ ሰባ ሜትር ጥልቀት ውስጥ ይገባሉ። ይህም ከመሬት በታች ሁለት መቶ ሰላሳ ጫማ አካባቢ ነው። ሜትሮ የሚባለውን ነገር ለመፍጠር ብዙ ንብርብሮችን ይጠቀማሉ። ዋሻዎቹ ብዙውን ጊዜ በከተማ ህንፃዎች ውስጥ የተደበቁ ናቸው። ንጹህ አየርን ከመሬት ስር ለማስተላለፍ እና ወደ ተለያዩ ደረጃዎች ለማሰራጨት የኦክስጅን ጄኔሬተር ወይም የአየር ማናፈሻ አስፈላጊ ከሆኑት ምክንያቶች አንዱ ነው። አራተኛው ደረጃ እንደ መሰብሰቢያ ክፍል እና የሚያርፉበት ወይም የሚተኙበት የመኝታ ክፍል ሆኖ ያገለግላል። ደረጃ አምስት ደግሞ የሚገርመው ከታች እና ከመሬት በታች ባለው የሜትሮ ጎኖች ላይ ሌላ መሰረትን ለመደገፍ የተነደፈ ሌላ የተጠናከረ ነው። ዋሻ ዋሻ ውስጥ በሙሉ የሚሰሩ መብራቶች እና የአየር ማስገቢያ ቱቦዎች አሉ። ደረጃ ስድስት ፍንዳታ በሚከሰትበት ጊዜ ምግብ ማብሰያን ለመከላከል እንደ የጦር መሳሪያ ማከማቻ ቦታ በስትራቴጂያዊ መንገድ ተቀምጧል። በደረጃ ስድስት ላይ እንደ ነዳጅ ወይም ናፍጣ ያሉ ፈንጂዎች የሚቀመጡበት ሌላ ማከማቻ ቦታ ያገኛሉ። ይህ በአጋጣሚ ፍንዳታ ቢከሰት በሚል ስልታዊ በሆነ መንገድ የተቀመጠ ሲሆን በሮቹ ሁል ጊዜ የተዘጉ ወይም የታሸጉ ናቸው። ከሞላ ጎደል ኦክስጅን በሌለበት ሁኔታ ወርታች ጠልቀው ፍንዳታ እንኳን ቢፈጠር ጉዳቱ ከፍተኛ ነው የሚሆነው። ሁላችንም እንደምናውቀው እሳት ኦክስጅን ያስፈልገዋል። በደረጃ ስምንት ላይ በጣም አስፈላጊ የሆነውን ክፍል ያገኛሉ። ይህም የቁጥጥርና የትእዛዝ ማዕከል የሚገኝበት ቦታ ዋሻ ውስጥ ያሉት ሁሉንም ንብርብሮች ለማገናኘት መደበኛ ስልኮችን ይጠቀማሉ። ለማስታወስ ያህል ኢንተርኔት አይጠቀሙም። ስለዚህ ሁሉም ግንኙነት የሚደረገው በእነዚህ ከመስመር ውጭ በሆኑ ስልኮች አማካኝነት እንዳይጠለፍም ጭምር ነው። ቪዲዮ ስለተከታተሉ